ሰላም ሰላም። ልዑል እግዚአብሔር አምላክ ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎት አማላጅነቷ አይለየን። እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። የብርሃን ዩቱብ ቤተሰቦች እንዴት አላችሁ? ባላችሁበት ቦታ ልዑል እግዚአብሔር አምላክ ይጠብቃችሁ። እና ዛሬ የምናየው አስርቱ ትእዛዛት ና ስድስቱ ቃላተ ወንጌል ናቸው። አስርቱ ትእዛዛት የሚባሉት ከኔ በቀር ሌላ አምላክ አታምልኩ አንድ ሁለተኛ የእግዚአብሔርን ስም በኮንቱ አትጥሩ። ሶስት የሰንበት ቀን አክብሩ። አራት አባትና እናትህ አክብር። አምስት አትግደል። ስድስት አታመንዝር። ሰባት አትስረቅ። ስምንት በሀሰት አት መስክር ዘጠኝ የባለንጀራህን ገንዘብ አት መኝ አስር ባለንጀራህን እንደ ራስህ አድርገህ ውደደው ስድስቱ ቃላተ ወንጌል የሚባሉት ደሞ ስድስቱ ቃላተ ወንጌል የሚገኙበት ማቴዎስ ምዕራፍ 25 ሁሉም ምዕራፍ 25 ነው የሚገኙት። አንደኛ ለተራቡ መብላት፣ ማቴዎስ 25 እስከ 35። ሁለተኛ የተጠማ ማጠጣት፣ ማቴዎስ 25 እስከ 35። ሶስተኛ እንግዳ መቀበል፣ ማቴዎስ 25 እስከ 35 አራተኛ የታረዘ ማልበስ ማቴዎስ 25 እስከ 36። አምስተኛ የታመመ ማየት ማቴዎስ 25 እስከ 36። ስድስተኛ የታሰረ መጠየቅ ማቴዎስ 25 እስከ 36። በእነዚህ ስድስት ቃላት ቃላት ወንጌል አንጻር የምእመናን መግባር መሆኑን እንገነዘባለን። በክርስቶስ ክርስቲያን የተባለው ሁሉ የሰው ልጅ ሁሉም ማንን ከማንም ሳይለይና ሳያስበልጥ ሳይነቃ ሳይንቅ እነዚህ ስድስት ቃላት በመግበር ለሁሉም በእኩል ሚዛን መፈጸም ይኖሩባችኋል። እነዚህን የሚፈጽሙትን መድኃኒተ ዓለም ክርስቶስ እናንተ የአባቴ ቡሩካን ኑ ዓለም ከተፈጠረበት የተዘጋጀላችሁ መንግስት ውረሱ በማለት ዘላለማዊ የሆነ የጻድቅ ዋጋ ይሰጠሃል። ማቴዎስ ምዕራፍ 25 እስከ 34 እንደዚህ ይላል። ስለእኛም በስመ ስላሴ ስለዚህም ስለዚህ እኛም አስርቱ ትእዛዛቱን በመፈጸም የህጎች ጠባቂ ያድርገን ቃሉን ወራሽ ከሳሽ እንዳይሆንብን በልቦናችን ጽላት ያሳድርልን። አሚን ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለ መስቀል ክቡር ተኣኮቶ ሰባሱም ለእግዚአብሔር አምላክን ወበኩሉ ሰዓት